በስም አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ኅዳር 7 በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው፤ ልጅም አልነበረውም። የልዳው ቅዱስ ጊዮርጊስም ቤተክርስቲያኑ የከበረችበት የበዓሏ መታሰቢያ ኅዳር ሰባት በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዎስ እህቱ ናት። ከዚህ በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። ሀያ አምስት ዓመትም በሆነው ጊዜ በጎ ሥራ የሚሠራ ሆነ። ድሆችን እጅግ ይረዳቸው ይወዳቸውም ነበረ። የሚራራና የሚመጸውት ሆነ። ወደ ቤተ ክርስቲያን መገስገስንም ይወዳል። ለመኮንን አርያኖስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከልጆቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣይም ባለው ድምጽ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጠቅሞን ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቷን በአርያኖስ በተመለሰች ጊዜ በፊቱ ቆማ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ። ልጅ ሆይ ይህንን ታደርጊ አታደርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ከዚህ በኋላ ልጅሽን ያሳታት የእህት ልጅ ጊዮርጊስ ነው ብሎ ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅዱስ ራሱን በሰይፍ ቆረጡ። የሰማዕትነትን አክሊል ተቀበለ። በዚያም ሳሙኤል በሚባል ዲያቆን ነበረ። የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማንያኖስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣቸው። ከልጇም ሥጋ ጋር በአንድነት በእስክንድርያ አገር አደረሰችው። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ዳግመኛ ከግብፅ አገር ከፍዩም መንደር አባ ናህርው በሰማዕትነት አረፈ። ይህ ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድሪያ አገር የሚሰቃዩ የሰማዕታት ዜና በሰማ ጊዜ ክብሪ ግባውና ስለ ጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ አገር ሂደ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስብ ሆነ። ሊያሳፍርም መርከቡን ፈለገ። በዚያን ጊዜ እግዚአብሔር መልአኩን ቅዱስ ሚካኤልን ላከለት፣ በክንፎቹም ተሸክሞ ወደ አንጾኪያ አገር አደረሰው። በዲዮቅልጥያኖስ ፊት ቀርቦ በእግዚአብሔር ታመነ። ንጉሱም ስሙንና አገሩን ጠየቀው፣ እርሱም ከግብፅ አገር እንደሆነ አስረዳው። ንጉሡም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብና የግምጃ ልብሶችን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሡም እኔ ታላቅ ስቃይን አሰቃያሃለሁ የሚል ቃልን ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትዕዛዙንም አልሰማም። ከዚህ በኋላ ቅዱስ ናህርውን በብዙ አይነት ስቃይ እንዲያሰቃዩት ንጉሡ አዘዘ። አንድ ጊዜ ለአንበሶች ጣሉት፣ አልነኩትም። አንድ ጊዜ ከእሳት ጨመሩት፣ አልተቃጠለም። ሌላም ጊዜ በወጭት ቀቀሉት። ከማሰቃየትም በሰለቸ ጊዜ ራሱን በሰይፍ ቆርጡ ዘንድ ንጉሡ አዘዘ። ይህ አባት ናህርው በግብፅ አገር በሰማዕትነት ስለሞቱ ስለ አንጾኪያ አገር ሰማዕታት ፈንታ በአንጾኪያ አገር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በረከቱም ረድኤቱ በእኛ ላይ ይደርብን ለዘላለሙ አሜን። በዚች ቀን ከገምኑዲ አውራጃ የሀገረ ተመይ ኤጲስቆጶስ የአባ ሚናስ የእረፍቱ መታሰቢያ ሆነ። የዚህ ቅዱስ ወላጆቹ ደጎች፣ እግዚአብሔርን የሚፈሩ ዜናቸውን በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው፣ በገድል በመጸመዳቸው የመነኮሳትን ሥራ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስት አጋቡት። ሙሽሮያይቱም ወዳለችበት የጫጉላ ቤት ገባ። ድንግልናቸውንም ሳይ ሳይጠፋ ስጋቸውን በንጽህና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነት ኖሩ። ከዚህ በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት፤ በዓለም እያለን የምንኩስና ስራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልባቸው ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረጉ መጻሕፍትን በማንበብ ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና። ከዚህ በኋላ ሰላምታ ሰጥታ ሸኘችው አሰናበተችው። እርሱም ወደ አባ እንጦንስ ገዳም ሄደ፣ ከወላጆቹ ሊርቅ ወዷልና እነርሱ ወደ ሚስቱ ይመልሱት ዘንድ በንጉሡ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገርል ተጸምዶ ብዙ ጊዜ ኖረ። በእስክንድርያ ሊቀ ጳጳሳት የሆነው አባ ሚካኤል ከርሱ ጋር በምንኩስና ነበረ። ከዚህ በኋላ ሁለቱ ብሩሃን ከዋክብት አባ አብርሃምና አባ ጋርጊ በነበሩበት ወራት ከነበረበት ወጥቶ ወደ አስቄጠስ ገዳም ሄደ። ይህ ቅዱስ አባ ሚናስም ተወዳጅ ልጁን ሆናቸው ከእርሳቸውም ዘንድ በአታቸው የሚኖርና የሚያገለግላቸው ሆነ። የምንኩስናንም ሥራ ጨመረ። ከእርሳቸውም ትምህርታቸውን፣ ተጋድሏቸውን በማማር ከብዙዎች በተጋድሏቸውና በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋርጊ ሌሎችም አባቶች ከእርሱ ተጋድሎ የተነሳ ያደንቆ ነበረ። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታው። ሁለት ወርም በምድር ላይ ወድቆ ኖረ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህ በኋላ ክብሪ ግባውና ጌታችን ኢየሱስ ክርስቶስ ኤጲስቆጶስ ይሆን ዘንድ መርጦ ጠራው። የሊቀ ጳጳሳቱን መልእክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆን ታላቅ ሐዘንን አዘነ። ቅዱሳን አባቶችም ይህንን ሥራ ከእግዚአብሔር ነው፣ አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልእክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተመይ በሚባል አውራጃ ሀገር ላይ ኤጲስቆጶስነት ሾመው። ሀብተ ፈውስም ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያላቸውም ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቦና የታሰበውን የሚያውቅ ሆነ። ኤጲስቆጶሱም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበረ። እርሱም ለአራት ሊቃነ ጳጳሳት አባት ሆነ፣ በሚሾም ጊዜ እጁን በላያቸው ጭኗልና። እሊህም በእስክንድሪያ አገር ሊቃነ ጳጳሳት የሆኑ እለ እስክንድሪያ ቆዝሞስ፣ ቴዎድሮስ፣ ሚካኤል ናቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ሕዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖት እንዲጸኑ የከበረ የወንጌልንም ትእዛዝ እንዲጠብቁ አዘዛቸው። ከዚህ በኋላ ለእውነተኛው ጠባቂያቸው ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ሰጣቸውና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ሕዝቡም አለቀሱለት፣ ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ ባዘዛቸው ቦታ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚችም ቀን የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆች ተአምራት እንደሚሰሩ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውህዮስ የሚባለውን መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉ ፊት ብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኑና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ፤ ፍርሃትና እንቅጥቅጥም መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቁሎ ሞተ። ወስደውም ከባሕር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲው ድዮቅልጥያኖስም ይህንን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስም ቤተ ክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ መታው። ሰባት ዓመት ያህልም ዓይኖቹ ታውረው አእምሮውንም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችንም የቤተ መንግሥቱን ሰዎች አስነሳበት እርሱን አስወግደው ጻድቅ ሰው ቆስጠንጤኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታት ቤቶች ዘግቶ አብያተ ክርስቲያናትን ከፈተ። ለቤተ ክርስቲያን ወገኖችም በሙሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማዕትነት አረፉ። እሊህም ቅዱሳን ተንበይስ ከሚባል አገር ከተላላቆቿ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሱም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው፣ የምትጠብቁት ከምንድነው? የምትጠበቁትስ ከምንድነው? ሀገራችሁስ ወዴት ነው? እነርሱም እንዲህ ብለው መለሱለት፣ እኛ ጣዖታትን ከማምለክ እንጠበቃለን፣ እምነታችን በክርስቶስ ነው። ሀገራችንም ተንበይስ ይባላል። መኮንኑ ለአማልክት ሰው አላቸው። ቅዱሳኑም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውንም ገፈው በራሳቸው ጠጉር ሰቅለው የደበድቧቸው ዘንድ አዘዘ። ወደ እግዚአብሔርም ጸልዮ በዚያንም ጊዜ ማሰሪያቸው ተፈታ። የብርሃንም ልብሶች ለብሰው ሕዝቡ አዩአቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበረ። ሕዝቡም ይህንን ባዩ ጊዜ እንዲህ እያሉ ጩኸው አመሰገኑ። ልዩ፣ ጽኑ፣ ምስጉን፣ አሸናፊ እግዚአብሔር የጌትነትህ ክብር በሰማይና በምድር የሞላ የክርስቲያን አምላክ ኢየሱስ ክርስቶስ ኃያል ታላቅ ነው። ከዚያም በኋላ መኮንኑ ተቆጣ። እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜ ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔር ቃል ሲያስተምሩ መኮንኑ አገኛቸው። ህዝቡም አይተው እኛ በክርስቲያኖች አምላክ እናምናለን እርሱ ታላቅ ነውና እያሉ በአንድ ቃል ጮሁ። ሁለተኛም እንዲህ ብለው አዘዘ፤ ሁለት ወንበሮችን እንዲሰሩ፣ በውስጣቸውም ብረቶችን እንዲተክሉ እሊህንም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችን ኢየሱስም አዳናቸው። በእንደዚህ ወንበሮችም ላይ ተቀምጠው ህዝቡን ሲያስተምሩ አገኟቸው። መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱና ጎኑ ሀያ ሀያ ክንድ የሆነ ጉድጓድን ቆፍረው እሳት እንዲያነዱበትና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ የእሳት ጠፋ። ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነዳ ዘዘው፣ ቅዱሳኑም ከውስጡ እንዲጨምሯቸው ወደ እግዚአብሔር በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበረ። ይህንንም ድንቅ ሥራ ህዝቡ ባዩ ጊዜ እግዚአብሔር በቅዱሳኑ ላይ በሚሠራው ስራ የተደነቀ ነው እያሉ እግዚአብሔርን ከፍ አድርገው አመሰገኑት። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስ በድናቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስም ውስጥ እንዲበትኗቸው አዘዘ። በገደሏቸውም ጊዜ ነጎድጓድ፣ መብረቅ፣ ንውጽ ውጽታ፣ ዝናብ ሆነ። በዚያ ንውጽ ውጽታም ብዙዎች 54 ያህል ሰዎች ሞቱ። በሌሊትም ምእመናን መጥተው በስውር ሥጋቸውን ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያም መኮንን አደነቀ፣ በጌታችንም አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ቅዱሳን መርቆሪዎስና ዮሐንስ በዚችም ቀን ቅዱሳን አዲስ መርቆሪዎስና ወንድሙ ዮሐንስ በሰማይትነት አረፉ። እነዚህ ቅዱሳን እግዚአብሔርን የሚፈሩና ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁም ስሙ መናሄ ነበረ። የምንኩስና ልብስ በለበሰ ጊዜ መርቆሪዎስ ብለው ሰየሙት። የታናሹም ስሙ አቡ ፋራዥ ነበረ። እርሱንም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉ ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን የሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ ለገዳሙ በሚሻው ሥራ መነኮሳቱንም በማገልገል የክረምቱም ቅዝቃዜና የበጋ ቃጠሎ ታግሰው ምድሩን ፍሬዎቹን የሚሰበስቡና ወደዚያች ገዳም የሚያወጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ምን ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል፣ ከመጠጥ፣ ከእንቅልፍም የራቁ ናቸው። በየሁለትና በየሶስት ቀን ይጾማሉ። ዳግመኛም በቀቢጥና በአርብ ቋንቋ በአረብ ቋንቋ ጽህፈት ተማሩ። የምንኩስናንም ሕግና ስርዓት ፈጸሙ። በአንዲት ቀን በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንዲደርሱ ነገራቸው። ያን ጊዜ ደስ አላቸው፣ በመንፈስ ቅዱስም በረቱ። ተነስተውም በችኮላ ተጉዘው ወደ ሀገራቸው ደረሱ። የሀገራቸውም ሰዎች በሀገሩ ገዥ ዘንድ ወነጀሏቸው። እርሱም የብህንሳው ገዢ አሳልፎ ሰጣቸው። እርሱም በውኑ እናንተ ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው። ቅዱሳኑ ግን ይህ በእኛ የሚነገር አይደለም እኛ በግልጥ ክርስቲያን የሆን የረከሱ ጣዖታትን የማናመልክ ነንና እውነተኛውን አምላክ ጌታችን ኢየሱስ ክርስቶስን እናመልከዋለን እንጂ አሉት። መኮንኑም ይህንን በሰማ ጊዜ ቁጣን ተመላ በአንገቶቻቸውም ሰንሰለት አግብተው ከተማውን ሁሉ አዙረው ከዚያ በኋላ በወህኒ ቤት እንዲያኖሯቸው እንዲያሳድሯቸውም አዘዘ። በዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከአምስት ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸውና ሃይማኖታችሁን ተው አላቸው። አይሆንም ባሉት ጊዜ ሥጋቸውን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸውን ጥንክርናን አይቶ ወደ ወህኒ ቤት መለሳቸው። ከብዙ ወራት በኋላ ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የሀገሩ ሰዎች ግን ተቃወሙት። እነዚህን ካልገደልካቸው በንጉሥ ዘንድ እንከስሃለን አሉት። ያን ጊዜ ሊያስፈራራቸው እሳትን አነደዱ፣ ያነዱም ዘንድ አዘዘ። እርሱም ግን ወደ እሳቱ ለመግባት እነሱ ግን ወደ እሳቱም ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ሆነህ ቤት መለሳቸው። ሁለተኛ አምጥተው በተሳሉ ሰይፎች አስፈራሯቸው ያስፈራሯቸው ዘንድ አዘዘ። የዚህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህ በኋላ ሕዝቡን ከመፍራት የተነሳ ራሳቸውን በሰይፍ ቆርጡ ዘንድ አዘዘ። በመጀመሪያው ዮሐንስን ራስ ቆረጡ። ያን ጊዜም ራሱ ከስጋዋ ላይ ዘለለች ከእርሷም ዘንድ ደስታ ቃል ያለ የሰሙ ሁሉ እስከሚያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሪዎስን ወስን ራስ ቆረጡ። ስጋቸውንም ከእሳት ውስጥ ጨመሩ። በዚያንም ጊዜ እሳቱ ጠፋ። ስጋቸውንም ልብሳቸውንም አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውኃ ባገኙ ጊዜ ከውስጧ ጨመሯቸው። ከዚህ በኋላ ከእርሳቸው ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዳሴ ቤቱ ቅዱስ ጊዮርጊስ እስክንድሪያዊ፣ ቅዱሳን ዘኖቢስና ዘኖብያ ሰማዕታት፣ ቅዱስ ሚናስ ዘተመይ ቅዱሳን መርቆሪዎስና ዮሐንስ ጻድቃን ወሰማይት አባ ነህሩ ሰማይት ውርሃዊ በዓላት ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋ ስጫ አባ ሲኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ